ምርጥ ፕሮግራም ይዤ የላቸው መጥቻለሁ። እሱም እንደተለመደው ምርጥ እንግዳ ይዤላቸው ነው የመጣሁት። ይሄ እንግዳ ማን ነው? አብረን የምናይ ይሆናል። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳትረሱ። የዛሬ እንግዳ እጥር ምጥን ያለ እንግዳ ነው። ብዙ ነገር ትማሩበታላችሁ ብዬ ተስፋ አደርጋለሁ። እንግዲህ የእኛ እንግዳ እንደው ዘወትር አርፍዶ ነው የሚመጣው። እሱ እስከሚመጣ እንገናኛለን። እናንተ ደግሞ ቡናችሁን፣ ቆሏችሁን፣ ለስላሳችሁን ፉጥ እያደረጋችሁ እኛን ጠብቁን። እንግዳችን እንጠብቀዋለን። አብረን ቆይ። እንግዳችን እንግዳ ሁሌ እንደምታስጠብቀኝ ነው፣ ዛሬም እንድታዋርደኝ። ውይ እንግዳችን፣ እንኳን በሰላም መጡ፣ እንኳን በሰላም አቆዩ። እንዴት ናችሁ? ሰላምና ማሻላ ደግሞ አምሮባቷል። እናመሰግናለን። እንዴት ነው ሰሞኑን? ፏፏ ብሏል። ከዘራችን ምን ታረጋለን? ተመልካቾቻችን፣ እንግዳችን እንግዲህ እናንተ እንደሚታውቁት ከሚዲያ በሚዲያ በሶሻል ሚዲያ በብዙ ነገር ታውቋታላችሁ። እሳቸው በጣም አዋቂ ታዋቂ አዋቂ በጣም ታዋቂ ታዋቂ የታወቁ ታዋቂ ናቸው እና ስለ ትዳር ትዳር ውስጥ ብዙ አመት የቆዩ ናቸው እና እናንተ ደግሞ ከእሳቸው ብዙ ነገር ትማረውታላችሁ ብለን ተስፋ እናደርጋለን። ስለዚህ እናንተ ደግሞ እያዳመጣችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ እኛ ነበረታቱን እኛ ደግሞ የሚያበረታታቸውን ይዘን ነው የምንመጣው። እሳቸው ብዙ ነገር ያስተምራቸዋል ብለን ተስፋ እናደረጋለን። ወደ እሳቸው ሳያተላልፍ እንግዲህ እኔ እሳቸውን አላስታውቅም እሳቸው ራሳቸው ያስታውቁን። እርስዎ ማን ነው? እኔ ስሜ ነጨት ክሞ እባላለሁ። የእርሶ እንግዳ አድርጎ ስለጋበዙን ደግሞ ከልብ እናመሰግናቸዋለን። ጊዜዎትን መስዋዕት አድርጎ እንግዳ የሆኑ ተመልካቾቻችን ከእርሱ የተወሰነ ነገሮችን ይውሰዱ ይማሩበት ብሎ ስላጋበዙም ከልብ እናመሰግናለን። እኛም እጅግ በጣም እናመሰግናለን። እርስዎ የመሰሉ ታዋቂ ምሁር ምሁር ትመስለለች እርሶ የመሰሉ ራሴ እያመመኝ ነው። አንቺን እርሶን የመሰለ እያልኩሽ ትቀልዳለች እ እርሶን የመሰለ እርሶን የመሰለ ታዋቂ በጣም ምርጥ ምሁር የሆኑ የትዳር አማካሪ እዚህ የኛን አክብረው ስለመጡ እጅግ በጣም እናመሰግናለን። ዛሬ እንግዲህ ብዙ ነገር እናወራለን፣ ብዙ ነገር እናወጋለን፣ በየሰው ቤት እንገባለን እንወጣለን። ስለዚህ አሁን እርስዎ ብዙ አመት ቆይተዋል። በትዳር ቆይታችሁ ከ20 ምናምን አመት በላይ ነው አደል? የቆዩ ከ20 ዓመት አመት በላይ የቆዩ እርስዎ ብዙ ነገር ይማራሉ ብለን ያው ተስፋ እናደርጋለን። ብዙ ነገር ትማራላችሁ። የሚጠፋ ነገር ይኖራል። የሚያጠፋ ነገር ይኖራል ሚሰደብ ነገር ይኖራል። ምሳደብ ምሳዳደብ ነገር ይኖራል። ልጆች አሉት እቺ ዝም ስራ ነው። እኔ ምን ትመስላለች እና እርሶ አሁን እስቲ ያላገቡ ብዙ ወጣቶች አሉ። እውነት እንደናንተ አይነት እንቁ ትዳር አማካሪዎችን የሚጠብቁ ብዙ ወጣቶች አሉ። እስቲ እርስዎ ወጣቶቹ እንዲያግቡ ምን ትላላችሁ? እኔ በዚህ እንጀምር እስቲ። እሺ፣ አመሰግናለሁ ለሰጡኝ እድል። እኔ ወጣቶችን የሚለው እንግዲህ አግቡ፣ ትዳር ቆንጆ ነው፣ ደስ ይላል፣ በረከት ነው፣ ርዝቅን የምታገኙበት ነው፣ ጤናን የምታገኙበት ነው፣ የምትለመለሙበት፣ የምትፈኩበት፣ የምትኮሩበት፣ ማንነታችሁን እራሳችሁን የምታገኙበት ነው። እንዳትፈሩ፣ አግቡ እላለሁ። በጣም ጥሩ፣ ከእርሶ የሚጠበቅ ነገር ነው፣ ከእርሶ መጠበቅ ነገር ነው። እናመሰግናለን። ታክቦ ትላለች ሰው ወደ ወደ ኢሳት ትልካልሽ። ወደ ኢሳት መልአክ ነው ስራሽ እንዴ አላልኩ ለሰውዬ እንዴ። እሱን ትቆርጣለ። አሁን ሁለተኛ ጥያቄ ምንድን ነው? እንደምታውቀው ትዳር ውስጥ ብዙ ውጣ ውረዶች አሉ። እውነት ነው። ብዙ እነዚህ ብዙ ውጣ ውረዶች ከከሱም ይሁን ከሷ የሚመጡ ይኖራሉ። ስለዚህ አሁን የኔ ጥያቄ ምንድን ነው? ብዙ ጊዜ ባልና ሚስት የሚጣሉት በልጆቻቸው ነው። እውነት ነው፣ እውነት ነው። ስንት ልጆች አሉት? እኔ አልሐምዱሊላህ፣ አሁን ሶስት ልጆች አሉ። ሶስቱም የእናንተ ናቸው? አዎ የኛ ናቸው ሶስቱም። አዎ የኛ ናቸው ሶስቱም ይህንን እኮ እውነቱን ተናገሪ ነው ያልከኝ፣ አትዋሽ አላልከኝም። የልጆቹ ሰባት በያላልኩሽ እ ይህንን አደለም ያልከኝ ትመስላለች። ሰባት በያላልኩሽ ምን ትመስላለች? እሱን ትቆርጣለህ ይውልሽ ወይ ተሳስቼ ይውልሽ አልኩሽ ያ ተረከምሽ። ኦኬ፣ ሶስት ሶስት ልጆች ሶስት ልጆች አሉት። አሁን እንግዲህ እርሱና ባለቤቱ የተማሩ የተመራመሩ በትምህርት ብዙ ይሄዱ ናቸው። እውነት ነው አይደል? አሁን እርሱም በትምህርት በትምህርት ይሄዱ ናቸው አይደል? አንተ ይሄንንም ትዋሻለህ። ያንተ ሳይንስ ይሄንንም ትዋሻለህ። እኔ ላንቺ ብዬ አንቺ ሰው ላርግሽ ብዬ ነው። እንትን ትመስላለች እሺ ታዋርጅ ዛሬ ታዋርጅ አንተ ትቆርጣታለህ። እሱ አሁን እንግዲህ ምሁር ከመሆኑት በምሁርነቶ ብዙ ትዳር ውስጥ እንደቆዩ እናውቀዋለን። ትዳርን የሚያቆዩ አንዳንድ ምን ይላሉ ሴቶች ናቸው ብልሀት ናቸው፣ ሴቶች ብልሁ ናቸው። ስለዚህ እሱ ሚንከረፈፍም እንኳን እሱ ቢንከራፈፍ እንኳን እሷ ትዳሯን ታድናለች የሚል አባባሎች ይኖራሉ። እርሱ እዚህ ላይ ምን ይላሉ? እውነቱን ለመናገር እኔ ትዳሬን ይሄንን ሀያ አመት ሙሉ ለማቆየት ብዙ መከራ፣ ብዙ ስቃይ፣ ብዙ ውጣ ውረድ፣ ብዙ ችግርን ነው ያሳለፍኩት። ብዙ ነገር ቤተሰብ ነጣውበት ልጆቼን ቁም ስቃይ ያበላውበት ራሴን ዝቅ ብዬ ከማንበታቸውኝ ብዙ ነገርን አይቼ ነው ልጆቼን ያሳደግኩበት። ነገር ግን ያው አንቺ ሌባ ቆየ ነገርኩ ነው ልናገር ነው ምን አጣደፈ እና ባሌም ደግሞ ብዙ መከራን አይቶበት የሰው ፊት ቆሙ ብዙ ችግርን አይቶ ነው ዛሬ ላይ ለዚህ ሀብት፣ ለዚህ ውበት እንደዚህ ሸብረቅ ብለን እንዲህ አምረን የመጣ ነው። በቀላሉ አይደለም። ችጋራ፣ ውሸታም፣ የትም እየተንዘላዘል ደግሞ ሀያ አመት ትላለች እንዴ ከየት አምጥታ ነው አስር አመቱን የጨመረችው አሁን እርስዎ እንደሚነግሩኝ ከሆነ ሁለታችሁም በትዳር መሀል ብዙ መከራ አያችሁ ብዙ መከራ ሁለታችሁም ብዙ መከራ ነው ያያችሁ ይሄ ነው እንግዲህ አቻችላችሁ ከሀያ አመት አመት በላይ ያቆያችሁ ይሄን ነው አይደል በትክክል አሁን እንግዲህ ተመልካቾቻችን እንዲማር የምንፈልገው እንደና እንደርሱ አይነት እንቁ የሆኑ የትዳር አማካሪ ስናመጣ እኛ ተመልካቾች እንዲማሩ የምንፈልገው ትዳር ውስጥ እንዴት አድርጎኖ ለብዙ አመት መቆየት የሚቻለው የሚል ከዛ እንዲማሩ እንፈልጋለን። እንደዛውም ደግሞ እዛ ትዳር ውስጥ አስቸጋሪ ማን ነው የሚል ብዙ ጥያቄ እንጠይቃለን። አሁን ብዙ እንግዳዎችን እዚህ እናመጣለን። ስናመጣቸው እነዚህ ጥያቄዎችን እንጠይቃቸዋለን እና ከእርሶ ቤት አስቸጋሪ እርሶ ነዎት ወይስ ባለቤቶት? ይገርምሃል፣ ይሄን ጥያቄ ስለጠየከኝ በጣም ነው ማመሰክ እንደ ጋዜጠኛ ዝም ብላ አድምጠኝ። ልታዋርጅኝ ነው። ያልናገርም ስለ አንተ ይሁልሽ — የምትመልሱን ጥያቄው ቀጥታ መልስ እንዳል እንደተነጋገርነው መሆን አለበት። እሺ፣ አንቺን አላምንሽም እኮ ጥቁሩ ሰይጣን። ይገርምሃልና እኛ ቤት ውስጥ እውነቱን ለመናገር ብልታና ትዳር ስትይዝ ሶስት ልጆች ሙሉ አሉን። ሀያ ዓመት ሙሉ ኖረናል። ዘመድ አለ፣ ቤተሰብ አለ፣ የኔ አሉ፣ የእሱ አሉ፣ እህቶች አሉ፣ የእሱዎቹ አሉ። እንግዲህ ትዳር ውስጥ ብዙ ነገር አለ የሚያጣላ የሚያደሉ አለና ያው ይሄን ሁሉ ነገር ለመቻል ቤተሰብ ውስጥ ራሱ እኮ አስቸጋሪ ሰው ሊኖር ይችላል። ወይ መቶ ለእሱ ሌላ ነገር፣ ወይ መቶ ለእኔ ሌላ ነገር። ይሄንን ሁሉ ሁሉ ችለን እኮ ለምንሆን ከሁለቱ አንዱ ሰው ነው። ይሄንን መቼም ማንም ያውቃል ይሄንን ማችሎ እንደሚያሳልፍና እውነቱን ለመናገር ይሄንን ሁሉ መከራ፣ ስቃይ፣ ችግር ችዬ ኖርኩት። እኔ ነኝ አንቴ አቁም! አቁም! አንቺ እኔ ነኝ ይህን ሁሉ ነገር የቻልኩት። ታስተኮሩላ አንቺ ምን አይነት አስመሳይ ነሽ? ይኸውልሽ፣ ማልቀሱን ተይው። ቪዲዮ ተዘግቷል። ማልቀሱን ተይው። ወይ ዘጋ እንዴ? እሱን ይቆርጣልሽ ምንት ወይ የምልሽ ምኑ ነው የሚያስለቅስሽ? እኔ አላለቀስኩም። ድንገት ድንገት እኮ አይደለ። ምኑ ነው የሚያስለቅስሽ? ድንገት ነው። እኔ ምን አቃለሁ? እንዴት እንደተና እንዴት እንዳለቅስ እኔ እዚህ ፊት ስትቀርቢ፣ ካሜራ ፊት ስትቀርቢ ቆንጆ ሆነሽ ጥሩ ሴት ሆነሽ ቅረቢ ነው ያልኩሽ እንጂ እንደተጎዳ ሰው እያለቀስሽ እምባሽን እየረፈረብሽ እዚህ ቅረቢ ያልኩሽ እና እኔ ምን ላድርግ? ይህንን ከጎረቤታችን ሴትዮ ለምኜ መጥቼ እዚህ ሁሉ ነገር በቃ እንዳለኝ አርጌ። ወይ ውርዳት! አንቺ ሴት፣ እኔ የሚሰጥሽን ገንዘብ የት ነው የምታደርጊው? አንቺ ማን ነው ገንዘብ የምሰጠኝ ለእኔ? ቆይ ሰርቼ እመጣለሁ፣ ላቤን ጠብ አርጌ እመጣለሁ። ለነገሩ ለነገሩ እኔ ባልሰጥሽ እንኳን አንቺ ኪሴን ቆርጠሽ ቆርጠሽ ጨረሽ፣ ከት እንደሚታየው እንዴት አርገሽ እንደምትወስጂ እኔ እንጃ። እኔ ውይ

ባንቺ ምክንያት በነ ጀማል በር እንዴት በነሱ ሱቅ እንዴት ማለፉን ራሱ አልቻልኩም። ሆድ ለመሙላት ማንተ ሆድ ለመሙላት አንቺ ወዲሽ ይውጣና እኔ ለራሴ ብቻ ነው። ከተጋባን ሀያ ዓመት እኛ ቤት ጥል የለም፣ ፍቅር ብቻ ዋሽ ያልከኝም በሙሉ አጋለጥልሃለሁ። አሁን የጄ ነው ያኛው ላይ ምናገርዘቀው ብልናል ምስጥርን ዘረግፍልሃለሁ። እድሜ ሙሉ እድሜን በልተሽ በልተሽ በልተሽ ጨርሰሽ አሁን ጭራሽ ስራዊ ቦታ መጥተሽ ታዋርጅኛለሽ? ማነው ያንተን እድሜ የሚበላው? ማነው እኔ ስታገባኝ እንዲህ ነበርኩ እንደዚህ አጥንት ባጥንቶኛለሁ እንደዚህ ከሰልመስ እየጭላሸቶኝም አሁን እጂን ጨርቅ ለብሽ መሰለኝ ሳይመሰልኩት እጂን ለእት እያስ ካለች ፈጣሪ ስጣት። ይሄን ቀሚስ ላበደረችኝ ሰው አርጋ ከቤት ላወጣችኝ እያንዳንዷን ቡታ ቡትቱ ከጎረቤት ቤት ለምንመተ ደግሞ እዚህ እንደ አንድ ባለ ሀብት፣ እንደ አዋቂ እንደምን ያዋርድሽ፣ ነገር ያዋርድሽ፣ አረም ያዋርድሽ፣ ነገር ያዋርድሽ። አንቺ ሴትዮ ራሴ ላይ እኮ ፊት ጣልሽ፣ እኮ ፊት ጣልሽ። ቆይ የቤት አልበቃ ብሎሽ ነው፣ የቤት አልበቃ ብሎሽ ነው። እኔ ለአንቺ ብዬ ለአንቺ ብዬ ስንከራተት ስንከራፈፍ፣ እኔ እናንተን ልጆችን አንቺን አሁን እትያስ ካለችን፣ አሁን ምን አድርገሽ ነው እዚህ መሀል ያገባሻል? ከዛሬ ጀምሮ ከኔ ጋ ሚዲያ ላይ ትወጫለሽ። ያልለንን አዳምጠኝ ልጨርስልን፣ ልጨርስልን። መናጢዳ ምንም ሳይኖር እያለኝ እያለኝ ብል

ምን ትመስላለች? ሁለተኛ ሁለተኛ እዚህ ትደርሻታለሽ። እመጣልሽ እመጣልሻለሁ እቤቱ እመጣልሻለሁ። ታያለሽ የት እንደምት ገቢ አይሻለሁ። ወይኔ ወይኔ ወይኔ፣ በራሴ ሚዲያ ታዋርጅኛለሽ እ የተዋረግሽ ሴትዮ ተዋራጂ፣ እቲ ወራጅ አለ። ወይኔ ወይኔ ወይኔ፣ በገዛ ሚዲያዬ

ያው ለማጣውልሽ፣ አንቺ ሴትዮ፣ ወይኔ ወይኔ ማጣውልሽ